ከረሳ ያለው ግን ያው ለአደይ ለማስቀናት ነው እንጂ እሷን አያፈቅራትም። ሲጀመር ፍቅር ናት እንጂ የምታፈቅረው ዴቭ አያፈቅራትም። ብቻ አላቅም ግን ከዴቭ ጋር ብትሆን እንደኔ እንደኔ ከዴቭ ጋር ብትሆን ደስ ይለኛል ማለት ነው እና ዛሬ እንግዲህ ከካሜራ ጀርባ ያለውን ፍቅርና አደይ ያላቸው እንግዲህ ጓደኝነታቸው ምናምን ያስቀናል። እዛ ድራማው ላይ ስናይ ግን የእውነት እየመሰለን በቃ እሷም ስትናገር ምንድን ነው ያለችው እንደዚህ መንገድ ላይ ሰው ሲያገኘ ምናምን እንደ ፍቅር አባራሽ ነው አደለ ምናምን ነገር ይሉኛል እያለች ነበረ እና ስታወራ ና አንዳንዴ፣ በቃ ከጥሩ ነገር ይልቅ መጥፎ ነገር ቶሎ የመያዝ ነገር አለውና ቶሎ ወደ ውስጣችን ይመጣል፣ ታውቃላችሁ። እና ፍቅር እንግዲህ ያው በመጥፎነቷ ነው የምትታወቀው ማለት ነው። አስቸጋሪ አይደለች። ሁሉንም እንግዲህ ጎሸም ጎሸም የምታረጋቸው ነች ማለት ነው። አደይንም በጣም አደይንም የምትጠላት እንግዲህ ዲብ ስለሚያፈቅራት ነው። ግን እሷ ደግሞ በቃ የእሱን ፍቅር አልተቀበለችውም እዚህ ጋር እንግዲህ ያፈቀሯት እነሱ እንጂ እሷ አላፈቀረቻቸው። ሲጀመር ፍቅር ደግሞ ሊሆን ሁሉ የምትወጣው አደይ ላይ ነው ማለት ነው። ዴቭ አጠገብ እንዳደርሺ፣ ዴቭ አጠገብ እንዳትዪ፣ ዴቭ ጋር እንደዚህ እንዳቲ ምናምን ትላለች። ግን ዴቭ ጋር እሱ አልተጠጋችም ማለት ነው። ምክንያቱም እሱ ራሱ የፍቅር ጥያቄ ሲያቀርቡላት ልቤን እስኪ ዳብሹ ያዡ፣ እስኪ እንዴት እንደሚመታ ሲላት፣ ተው ብላ ነው የሄደችው ማለት ነው። እና ሌሌ ምንድን ነው ያለቻት ልብሽን አዳምጪ እስኪ፣ ወደ ማን ነው ፍቅርሽ ወደ ማን ነው እስኪ፣ ወደ ማን የሚያደላ ይመስልሻል ስትላት፣ ጊዜ አይኔ፣ እስካሁን ማንኛቸው ነው፣ ስለ ፍቅር ልቤን አላዘጋጀሁትም። የራሴ ችግሮች አሉብኝ፣ መጀመሪያ እነሱን ልቅረፍ እና እኔ እንደሚመስለኝ ከሆነ ዴብ ቤተሰቦቿን ማለት ያው እናትና እህቷን አይደለ አደለንትን የምትለው እናትና እህቷን ወይ ዚም ጥቢላት ወይ የሆነ ነገር እንትን ቢላት ይመስለኛል፣ የምታፈቅረው ይመስለኛል ማለት ነው። ግን እነሱ ምንድን ነው ያደረጉት? ባርኮትም ሆነ እሷ ዴር ይልቅስ ወደ ቤተሰቦቿን እንትን ከማለት ይልቅ ወደ ሌላ ነገር፣ ሌላ ሰው እንትን የማለት ነው አይነት ነገር ነው ያደረጉት። ኪንጎም እራሱን ሊያጠፋ ነበረ በረኪና ገዝቶ ማለት ነው። እሱም እንግዲህ ዛሬ በቃ ወስኜ የፍቅር ጥያቄ ያቀርብላታለሁ ብሎ ነ ኬንጎ ነ ዴፍ ባሉበት ሄዶ ሲነግራት እንግዲህ እሷም የፍቅር ጥያቄ ሆኖ አልቀበልም ስትለው እሱም ራሴን አጠፋለሁ ብሎ በረኪና ምናምን ገዝቶ ነበረ ኬንጎ ማለት ነው። እና እንደዚህ አይነት ውሳኔ ነው እየወሰኑ ያሉት። አሁን እሷ ደግሞ የምትፈልገው ምንድን ነው? እናቷንና እህቷን ከዛም ያወጣላት ወይ በቃ እናትና እህቷን ሚረዳላት ነው የምትፈልገው። ገባችሁ? እና እንደዛ ነው ያለው ነገር። ለማንኛውም ግን እኔ በቃ ከዴቭ ጋር ብትሆን ደስ ይለኛል ማለት ነው። እርግጥ ኪንጎም ያፈቅራታል፣ ብቻ አላቅም በጣም እሷም ታወዛግባለች፣ ያወዛግባል ያለው ነገር ሁሉ ማለት ነው። እስኪ እናንተ ምን ትላላችሁ? ከማን ጋር ብትሆን ደስ ይላችኋል? እስኪ እንደ አስተያየት ማለት ነው፣ ሀሳብ ስጡ፣ ኮመንት ስር አስቀምጡ። እስኪ አደይ ከማን ጋር ብትሆን እናንተ ምርጫችሁ ነው፣ ከማን ጋር ብትሆን ደስ ይላችኋል? ከዴቭ ጋር ኦር ከኪንጎ፣ ወይም ደግሞ ከባርኪ ጋር? ከማን ጋር ብትሆን እናንተ ትመጣላችሁ? እንደኔ ግን ከዴቭ ጋር፣ ኪንጎ ያሳዝናል። ብቻ አላውቅም፣ ግን እኔ ከዴቭ ጋር አብቶን ደስ ይለኛል። እና እስኪ እናንተ ከማን ጋር ብትሆን ደስ ይላችኋል? በኮመንት ስር እስኪ ሀሳባችሁን፣ አስተያየታችሁን አስቀምጦ ማለት ነው። እንግዲህ ለዛሬ ያስኩላችሁ ይህንን ይመስል ነበረ። በሌላው ደግሞ ተመልሰን እስከምንገናኝ ድረስ እኔ እዚህ ላይ ልሰናበታችሁ ነው ማለት ነው። ላይክ፣ ሼር የረሳችሁ ላይክ፣ ሼር አድርጉ። በቅንነት መልካምነት ለራስ ነው መልሶ ራስን ነው የሚከፍለው እና መልካም ለመሆን እንሞክር ማለት ነው። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ዛሬ ለመጀመሪያ ጊዜ ወደዚህ ቤት ብቅ ያላችሁ ካላችሁ ሰብስክራይብ አድርጎ ሁሌም የሚለቃችሁ አዳዲስ ቪዲዮዎች ወደ እናንተ በቅድሚያ እንዲደርሳችሁ የደውል በተናውን መጫናችሁን አትዘንጉ። ሀገራችንን ሰላም ያደርግልን፣ እናንተን በያላችሁበት ሰላማችሁ ብዙ ተትረፍረፍ ያለ ይሆን፣ ያሰባችሁት ሁሉ ከክፉ በስተቀር ሙለት ይበልላችሁ፣ ይሳካላችሁ ፈጣሪ ሀገራችንን ሰላም ያርግልን። ሰላም ለኢትዮጵያ፣ ሰላም ለሕዝባችን፣ ሰላም ለወገናችን።